ሰላም ጤና ስጥልን የተከበራችሁ ተመልካቾቻችን፣ ይህ በብስራት የዩቱብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጆቹን ወደ እናንተ እያደረስኩ ሰምሀር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደርጋለሁ። በቅድሚያም ወደ ሀገር ውስጥ መረጆችን እለፍ። በግሸን ደብረ ከርቤ በዓል ላይ ከአንድ ነጥብ አምስት ሚሊዮን በላይ ምዕመናን ይታደማሉ ተብሎ እንደሚገመት ተነገረ። የፊታችን መስከረም 21 ቀን በድምቀት ለሚከበረው ዓመታዊ የግሸን ደብረ ከርቤ በዓል ከመስከረም 12 ጀምሮ በርካታ ምዕመናን ወደ ስፍራው እያመሩ ሲሆን ከ1.5 ሚሊዮን በላይ ምዕመናንና ቱሪስቶች ይታደማሉ ተብሎ እንደሚጠበቅ የደቡብ ወሎ ዞን ባህልና ቱሪዝም መምሪያ አስታውቋል። በመምሪያው የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አቶ ይርነቃቸው ጌታነ በክብረ በዓሉ ላይ ከሚታደሙ ምዕመናን ከ1.2 ቢሊዮን ብር በላይ ገቢ ይገኛል ተብሎ እንደሚታሰብ ለብስራት ሬዲዮ ተናግረዋል። በዓሉ በድምቀት እንዲከበር የዞኑ ቱሪዝ መምሪያ በ11 መዋቅሮች የሰላምና ደህንነት፣ የመንገድና ትራንስፖርት፣ የውሃ፣ የጤና፣ የመብራት፣ የስልክና ሌሎችም አገልግሎቶችና ቱሪስቶቹ ማግኘት እንዲችሉ ከነሐሴ ሀያ ጀምሮ ቅድመ ዝግጅት ሲደረግ መቆየቱን አቶ ይድነቃቸው ለጣቢያችን ተናግረዋል። ለንግሱ ለሚመጡ ምዕመናን ማረፊያ የሚሆን ሰፊ ቦታ መዘጋጀቱን እንዲሁም ከባለፈው ዓመት በተሻለ ሁኔታ መንገዱን ምቹ ለማድረግ በኢትዮጵያ መንገዶች አስተዳደር አማካኝነት መንገዱን የመጠገን ስራ መሰራቱ ተገልጿል። ግሸን ደብረ ከርቤ የደቡብ ወሎ ዞን ዋና ከተማ የሆነችው ደሴ ከተማ በ82 ኪሎ ሜትር ርቀት በአምባሰል ወረዳ ግሸን ተራራ ላይ ትገኛለች ስትል መባወር ቅነ ዘግባለች። ስትሮክ እድሜያቸው ከገፉ ሰዎች ባሻገር በወጣቶች ላይ እየታየ ነው ተባለ። ስትሮክ በጭንቅላት ላይ የሚደርስ ጉዳት ሲሆን የደም ቧንቧ ጉዳት ወይም የደም ቧንቧ ሲቋረጥ በአካል ላይ የሚፈጥረው የሰውነት ጉዳት ስትሮክ ይባላል። ሁለት አይነት ስትሮክ ያለው ሲሆን የመጀመሪያው የደም መፍሰስ ስትሮክ እና ሁለተኛው የደም መቋረጥ ስትሮክ መሆናቸውን በአክዞን የስትሮክ እና የስፓይናል ማዕከል ባለሙያ የሆኑት ዶክተር ሚካኤል ይርጋለም ለብስራት ሬዲዮ ተናግረዋል። ስትሮክ አብዛኛውን ጊዜ የሚያጋጥመው እድሜያቸው የገፉ ሰዎች ላይ ሲሆን ምክንያቱ ደግሞ እንደ ደም ግፊትና ስኳር ያሉ ህመሞች በብዛት እድሜያቸው የገፉ ሰዎች ላይ ስለሚኖሩና መንስኤውም እነዚህ በሽታዎች መሆናቸውን የሚገልጹት ዶክተር ሚካኤል ይሁን እንጂ አሁን አሁን ወጣቶች ላይም ይህ ችግር እየተስተዋለ እንደመጣና ይህም የሚሆንበት ምክንያት የእንቅስቃሴ መገደቦችና የአመጋገብ ስርዓት መዛባት ምክንያት መሆናቸውን ገልጸዋል። ሰዎች ስትሮክ ባጋጠማቸው በአራት ሰዓታት ውስጥ ወደ ሆስፒታል ከደረሱ የተዘጋ ቧንቧ በሚኖርበት ሰዓት የተዘጋውን ቧንቧ የሚከፍት መድኃኒት በመስጠት ቶሎ ቧንቧውን በመክፈት የደም ፍሰቱን በመመለስ የተጎዳውን ጭቅላት እንዲያገግም እንደሚያደርግ ገልጸዋል። ስትሮክ ማዕከሉ ከተመሰረተ በቀጣዩ ጥቅምት ወር ሶስት አመት የሚሞላው ሲሆን እስካሁን ድረስ ከ8 ሺህ በላይ ለሚሆኑ ታካሚዎች ሕክምና እንደሰጠ የገለጹት ባለሙያው የደንቧውን በውስጥ ለውስጥ ሕክምና በማዕከሉ ብቻ እንደሚሰጥ ተናግረዋል። ማዕከሉ ከተመሰረተ ከአንድ ሺህ በላይ ለሚሆኑ ታካሚዎች ሕክምና መስጠቱን ዶክተር ሚካኤል ይርጋ አለም ጨምረው ለብስራት ተናግረዋል ስትል ሰብል አበበ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ኢራን ለእስራኤል ከዋነኞቹ ሰላዮች መካከል አንዱን በስቅላት ቀጣች። ኢራን በሃማንቹ ቢ አስል የተባለውን ሰው ሰኞ ዕለት በሞት መቀጣቱን የኢራን የፍትህ አካላት የዜና ማሰራጫ ሚዛን ዘግቧል። ተከሳሹ በኢራን ውስጥ ለእስራኤል በጣም አስፈላጊ ከሆኑ ሰላዮች መካከል አንዱ ነው። ከእስራኤል ጋር ለአስር ዓመታት በዘለቀው የጥላቻ ጦርነት ውስጥ የተዘፈቀችውን ኢራን ከእስራኤል የሞሳድ የስለላ አገልግሎት ጋር ግንኙነት አላቸው ያለቻቸውንና በሀገሪቱ ያለውን እንቅስቃሴ አመቻችተዋል የተባሉ በርካታ ግለሰቦችን በሞት ቀጣለች። ሞሳድ የተከሳሹን ትብብር በማግኘት ዋና ዓላማው የመንግስት ተቋማትን የመረጃ ማቋቋት ማግኘትና የኢራን የመረጃ ማዕከላትን ጥሰት መፍጠር ሲሆን ከዚህ ጋር ተያይዞ የኤሌክትሮኒክስ መሳሪያዎችን ወደ ሀገር ውስጥ የሚገቡበትን መንገድ መመርመርን ጨምሮ ሌሎች ሁለተኛ ደረጃ ግቦችን አሳክቷል ሲል ሚዛን ዘግቧል። ጠቅላይ ፍርድ ቤቱ የተከሳሹን ይግባኝ ውድቅ አድርጎ የሙስና ወንጀል በሚል ክስ የሞት ቅጣቱን ተግባራዊ አድርጓል። የኢራንና የእስራኤል ግጭት በሰኒ ወር እስራኤል በኢራን ውስጥ የተለያዩ ኢላማዎችን ስትመታ ሞሳድ በሀገሪቱ ውስጥ በጥልቅ የተመሰረተ ኦፕሬሽን በማድረግ ወደ ቀጥታ ጦርነት ተሸጋግሯል። እዚህ ዓመት ለእስራኤል እስራኤል በመሰለል የተፈረደባቸው ኢራናውያን ላይ የሚደርሰው ግድያ በከፍተኛ ሁኔታ ጨምሯል። ከቅርብ ወራት ወዲህ ቢያንስ አስር የሞት ፍርድ ተበይኗል። ዴንማርክ ለአውሮፓ የመሪዎች ጉባኤ በሚል ሁሉንም የሲቪል ሰው አልባ አውሮፕላኖችን አገደች። ዴንማርክ በዚህ ሳምንት የአውሮፓ ህብረት በኮፐንሀገን ለሚካሄደው የመሪዎች ጉባኤ በፊት ሁሉም የሲቪል ሰው አልባ አውሮፕላኖችን ማገዷል ሀገሪቱ የትራንስፖርት ሚኒስትር አስታውቋል። ሚኒስትሩ ውሳኔ የተላለፈው ለፖሊስ የጸጥታ ስራን ለማቃለል መሆኑን ቢገልጽም በውጭ ሀገራት የሰው አልባ አውሮፕላኖች ጥቃት ስጋትን በተመለከተ ያለውን ጥርጣሬ ሊቀበል ግን አልቻለም። ዴንማርክ በቅርብ ሳምንታት ውስጥ የሰው አልባ አውሮፕላኖች ከዴንማርክ ወታደራዊ ጣቢያዎች በላይ እንደታየ ከቅርብ ሳምንታት ወዲህ ሪፖርት ካደረጉ በርካታ የአውሮፓ ሀገራት መካከል አንዷ ነች። ከአስር የአውሮፓ ህብረት ሀገራት የተውጣጡ የመከላከያ ሚኒስትሮች ለእይታዎቹ ምላሽ ለመስጠት የድሮን ግድግዳ በሚል ከለላ ለመስራት ተስማምተዋል። ኔቶ ደግሞ በባልቲክ ውቅያኖስ አካባቢ ያለውን ጥንቃቄ እንደሚያጠናክር ይፋ አድርጓል። የትራንስፖርት ሚኒስትሩ እገዳውን በት መግለጫው በዚህ ሳምንት ከሚካሄደው የመሪዎች ጉባኤ ቀደም ብሎ ፖሊስ በከፍተኛ ጥንቃቄ ላይ መሆኑንና ዴንማርክ እንግዶቻቸውን መንከባከብ እንዳለባት ገልጿል። እገዳው እስከ ኦክቶበር 3 ድረስ ይቆያል። ይህንን እገዳ ጥሶ ድሮን ማብረር እስከ ሁለት ዓመት ድረስ መቀጮ ወይም እስራት ሊያስከትሉ ይችላል ተብሏል። በአሁን ጊዜ ዴንማርክ የአውሮፓ ህብረት ምክር ቤት ተለዋጭ ፕሬዚዳንትን ወንበር ይዛለች። ከሴፕቴምበር 22 ጀምሮ በዴንማርክ ውስጥ በማን እንደተላኩ ያልታወቁ ሰው አልባ አውሮፕላኖች ወይም ድሮኖች እንቅስቃሴ ተመዝግቧል። ይህንኑ ተከትሎ የ ኮፐንሃገን እና የኦስሎ አየር ማረፊያዎች እንዲዘጉ ማስገደዱን ይታወሳል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥና የባህር ማዶ የብስራት የዩቱብ የመረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው አብሬያችሁ ቆይታ አድርግ ያለው መልካም ቆይታ